ፀናት ያላሰበችው ከባድ ፈተና ውስጥ ገባች። አባቷ በጣም አዘኑ። በአባቷን በጣም ተሳጋቀች። በጣም አለቀሰች። የአባቷ ሲገርማት ደግሞ ከኪራ በጋ ያላትን ግንኙነት የኪራ አባት እንዲ እሷን እንድትርቅ እሱን እንድትርቅ ና ሌላ ሚስት ከእሱ ጋር አለማምዳ እንድዋደዱ አድርጋ እንድትድር እሷ ደግሳ እንድትድር ትዛዝ ሰጧት። በጣም ያሳዝናል። ምን አይነት ከባድ ፈተና ነው። በእውነት ከባድ ነው። እኔ እንጃ ይሄ ሊሆን አይችልም በፍጹም ማለት ነው። ምክንያቱም እንዴት ነው? ስንት መከራ ስንት አልቅሳበት ስንት መከራ ስንት ነገር ሆነ፣ ደሞ ሌላ ሴት መታ እሷን ጭራሽ? እንድወደድ አድርጋ መዳር ማለት የራሷን ደስታ ለሰው መስጠት ያውም ስንት ፈተና ያለፈችበትን ስንት ያለቀሰችበትን ህይወት በጣም መከራ ነው። ያሁኑ ደግሞ በጣም ከባድ እና እንጃ ከባድ ከባድ የተባለ ፈተና ነው እንግዲህ የመጣባት ጽናት አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። ማየላችሁ በተላ ሰላማችሁን ያብዛላችሁ። እንግዲህ ፀናት በተደጋጋሚ በጣም መከራ ይበዛባታል። ግን ብዙ መከራ አሳልፋለች፣ ብዙ ሆናለች፣ ብዙ መጽዋት ላይ ኪራ ከፍላለች። በእውነት ከቤቲ ጋር ከሶሲ ጋር ብዙ መከራ አሳልፋለች ለሱ ስትል ለኪራ ስትል ብዙ ነገር ተጎድታለች ብዙ ነገር አታለች ማለት ነው። ያሁሉን አልፎ አሁን ተስተካከለ ህይወታቸው ስንል፣ ደግሞ አሁን በጣም በጣም ከባድ ከመጠን በላይ ያለ ፈተና ነው የመጣበት ማለት ነው። እንግዲህ ትንሽ ያሳሰባት የአባቷ ነገር ነበር። ያው አባቷ እንግዲህ ተማሪ እንደሆነች ነው የሚያውቁት ሰራተኛ መሆኗ አቅም አያቁም። ያንም ነው እስከ ዛሬ እንግዲህ ትምህርት ቤት መተዲያ እያስመሰለች ዩኒፎርም እየለበሰች ባለፈውም እያስመሰሉ ሸኟቸው። አሁን ደግሞ እንደዛ እያረጉ ይወጡት ነበር። ነገር ግን ያው አባታቸው አባቷም ደግሞ ስለተዘረፉ በሌባ ብር የላቸውም፣ እጃቸው ላይ ምንም ነገር የለም። ያን ሁሉ ደግሞ እያለ እንግዲህ ሳያማክብ ሳይደውል ደግሞ የኪራ አባት መጥቶ ሁለቱን ሲገጣጠሙ ኪራና ጽናት በጣም አስጨናቂ ውስጥ ገቡ ማለት ነው። በዛ ላይ ደግሞ እንግዲህ የኪራ አባት በጣም የተለያየ ሀሳብ ነው ይዞ የመጣው። አንደኛ ጓደኛው ጋር እንደተጣላ ሰማ፣ በጽናት እንደተጣሉ ጓደኛው ነግሮታ ማለት ነው። ሁለተኛም ደግሞ ፀናትን የኪራ አባት እየፈተናት ነው። እንግዲህ የኪራ ጓደኛ ነግሮት ከሆነ ያው ፀናትን ኪሩቤል ደግሞ አንዳንድ ነገር እያስታወቀባቸው ነበር። እሷን ለመፈተንም ይመስላል። እንደገናም ደግሞ እሷም ደግሞ ያልሆነ ቃላት እየተናገሯት ነው ማለት ነው። የኪራ አባት እስካባቷ ለምን ነው ሁለት ልጆችን ኪራን ከጓደኛው ጋር ያጣላሽ ብሎ ሲጠይቃት በጣም አጸያፊ ቃላት ነው የተናገሯት። እስካባትሽ መያዝ ራሱ እያሉ አባቷን ራሱ እየነኩበት እየነኩ የተናገሩ ነበር እንግዲህ እንግዲህ እንደዛ ማለት እንግዲህ ከበራ እንጂ ሀገራችን እንደዛ ይባልም ማለት ነው። ግን ስሜቱን አስባችሁታ ግን በሆነ ጽና ግን ጎበዝናት እኔም መቋቋም ማለት ነው። አንዳንድ ጊዜ ይሆናል አይደል፣ ስሜቱ ከባድ ነው። እሱ አውቃለች ማለት አባቷ እንደዛ እየተሳቀቀ መኖሩን እያወቀች እያለ የኪራ ባደሙ መጥቶ እስካ አባትሽ መያዝናችሁ እያለ ሲነግራት ምን ያክል ስሜቱ ከባድ ነው በእውነት ማለት ነው። እና እንግዲህ የፀናት አባት ደግሞ አውቀውባታል፣ ያላቸውን ግንኙነት ከኪራ ጋ አውቀዋል። ያው ፊት ለፊት አልተናገሩም እንጂ አውቀው ተረድተዋል ማለት ነው። ያው ከእሷ ይመጣል ብሎ እየጠበቁ ነበር። እሷ ደግሞ ያው ይህንን መንገድ በጣም ከባድ ነው በእውነት አስጨናቂ ስሜት ውስጥ ነው ያለችው። ያው ቤተሰብ ከእኛ ጥሩ ነገር ይፈልጋል። ሁለተኛ እዛ ሀገሯ ላይ ባላግቢ ስትባል ባልገፍታ እንደመጣች አላገበም ብለን እንደመጣች እየተናገረች ነው። ወዚ ደግሞ ይሄን ነገር ለስራ እየሰራ ትምህርት እማራለሁ ሆና መጣ። እንዲህ ያለ ነገር መናገር ይከብዳል። እንዴት ነው የምትናገረው? በጣም ለእሷ መከራ ነው። እንግዲህ የጽናት አባት ብርም የላቸውም ልጅ ልጅን አሳቀፍኳት

እንግዲህ ትኬት እንዲቆጥሉላቸው ነግረው እንግዲህ ጽናት እያለቀሰ የአባቷን ሸኘች ማለት ነው። በጣም ያሳዝናል በእውነት እኔ መቼም አባቴን እወዳለሁ ወንድ ላይ ነው የምላቸው። አባቴን በጣም ነው የምወደውና እኔጃ በጣም ነው ያስለቀሳችኝ። ከባድ ነው ስሜቱ ማለት ነው። አንዳንድ ጊዜ የራሳችንን አላማ ሳይሳካ ቤተሰቦችም ልዝህ ስናይ ከባድ ነው ስሜቱ እና በጣም አባታን ስትል ያለቀሰችው ማለት ነው። ስሜቱ ከባድ ነው። እንግዲህ የኪራ አባት ደግሞ ፀናትን ስለተቆጣሁሽ፣ ይቅርታ ነገር ግን አንድ ሚስጥር ነገርሽ አለ ብሎ የኪራ እናት እንድታመመች እንደተማመችና ለእሱ እንዳይሰማ ተደርጎ እሱ እንዲያገባ እንደምትፈልግ እንዲሁም ደግሞ ሚስትየቱ እንዳዘጋጀቻት እየነገራት ነበርና የሆነ ልጅ ተመጣለ ይዝግ እንዲዋደዱ አድርገሽ ዛሬው እያሏት ነው ማለት ነው። እንግዲህ የፈተና ቃል ግብልኝ እያሉ ቃል የነት ዲያ ነው እያሉ እያስፈራሯት፣ እሷ ምንም አማራጭ ስላት እያለች ነው። ነገር ግን ኪራ የሚያፈቅራት ሴት ካለች መጀመሪያ ይጠየቅ እንኳን ብትላቸው አይ የለም የልጄን አውቀዋለሁኝ እንዲዋደዱ አድርጌ ነው ማለት እኮ እያሉ ደጋግመው ቃል አስገቧት ማለት ነው። እሷም እንግዲህ ብትከራከራቸው አንዳንድ ነገር አልችልም ምትል አልሆነላትም። እሺ ብላ ተለያየች ማለት ነው። ግን ከባድ ነው በእውነት። ከዚያ በኋላ እንግዲህ ኬራንም ፊት እያነሳችሁ ነው ማለት ነው። ፊት መንሳት የለባትም ስላት። እዚህ ጋ ግን እኔ የሚመስለኝ የኬራ ጓደኛ ለኬራ አባት ሳይነግረው አይቀርም። ማለት የጽናት እንደ ህግነት ጽናትን ደግሞ እንዴት እንደሚስራ እንደሚያበዛበት እና እንደሚመጣ ምናምን ሳይነግረው አይቀርም ማለት ነው። የኪራ አባት እየፈተና መስሎኛል፣ እየተፈተነች መስሎኛል። ብቻ አሁን እየተፈተነችም ከሆነ ፈተናውን ለማሸነፍ ይሄን ድርጊት ማድረግ አለባት። ታልተፈተነችም ደግሞ በራሷ ባመቻቸችው ነገር ደግሞ ኪራ ልታጣው ነው። ብቻ ከባድ ፈተና ነው የገጠማት ጽናት። ኧረ በጣም ከባድ ነው። በጣም ከባድ ፈተና ነው የኪራ አባት ያቀረበላት ማለት ነው። ግን ምን መሰላችሁ? ኪራን አሁን እሷ ኪራን እንደሚያቃጋ ኪራን እየተጣላችሁ ነው። መጣላት የለባትም። ምክንያቱም ይህን ነገር ሚስጥር ሚስጥር ነግራው ፈተናውን በግ አብረው መወጣት አለባችሁ ቢያንስ ያችን ልጅ እንኳን ላይፈቅራችሁ ይሄን ነገር በሚስጥር ታረጉት። መላሱ ያጣን ተመካክረው ወታቸውም እንዲገናኙ ያደርጋሉ ማለት ነው እንጂ በሌለበት እሱ ሳይሰማ ይሄን ነገር ሳያውቀው ነው እምታስቀይመው ከሆነ ቢያንስ ማለት አስቸጋሪ ነው፣ ከሷ ሊርቅ ይችላል። እና እና ጽናት እንግዲህ ታላኪራ ረበተ ተናግረው ባይነኝ ምክንያቱም ተጠንቅቀው አባቱ አባቱ የሚያለውን ነገር ቢፈጽሙ ጥሩ ነው፣ ግን ተመካክረው ቢሆን ያሸንፋሉ መጨረሻ ላይ ያስባለ አሁን እንጂ እሱ በሚያውቀው ነገር አሁን የምታረቀው ከሆነ የራሱን ፈተና ወጣለሁ ብላ እሱን እያራቀች ጥሩ ይመጣ አይመስለኝም። ተመካክር ይህን ነገር ግን ፈተናውን ቢያልፉ ወይም ደግሞ ቢቀጥሉ ጥሩ ነው። ሚስጢረኛ ሆነው በአንድ ማለት ነው። መጨረሻቸው ተወሰነ እነሱም እየተመካከሩ መጨረሻ ላይ ለእነሱ ጥሩ ነው እንጂ፣ ብቻዋን ከሆነ ኪራ በማያውቀው ነገር እሱን እያስቀየመችው ጥሩ አይመጣም። ባይነኝ ጽናቱ እንግዲህ፣ ጽናቱን ይስጥሽ፣ ጠንካራ ሁኒ። እየተፈተንሽም የሆነ አለ ግን ለኪራ ብትነግረው ባይነኝ እኔ ማለት ነው። ብቻ ቀጣን በጉት እንጠብቃለን። ጽናት ግን መከራ እየበዛ ነው፣ ስታሳዝን